ዓለም መከሻ ምልክቶች አሉ ተነገሩ። ከነዛ አንዱ የእጁጅ እና መእጁጅ የሚባሉ ህዝቦች፣ ዓለምን የሚወሩ ህዝቦች ይመጣሉ። እስከዛ ድረስ ማንም የሞተ ሰው ወደ ምድር ጀርባ በህይወት ይመጣል ተብሎ አይጠበቅም። ማንም አይመለስም በሞት የመልቅያማ ሰው ብቻ ነው ማለት ነው። ግን ይሄ አለመመለሳቸው እስከ መቼ ነው? ሀታ ኢዛ ፉቲሀት የእጁጅ ወመእጁጅ የእጁጅና መእጁጅ የሚባሉ በአለም ላይ የተገደቡ ህዝቦች አሉ፣ ሁለት ህዝቦች። እነሱ ግድባቸው ይከፈትላቸውና ሌላውን አለም ይወሩታል። ያኔ ከዛ ቀጥሎ ያው ጊዜ የለም ማለት ነው። የእነሱ የመጀመሪያ አንዱ ምልክት ነው። ሌሎች ምልክቶች ወዲያው እየተከታተሉ ይመጣሉ። ፀሐይ በምዕራብ ትወጣለች። ያበቱ ላአሉ ትመጣለች። ሌላው ከስፍ የተባለ ነገር ይመጣል። ከዛ ያው ሰማይ መሬት የመሰባበር ሁኔታ ይከሰታል ማለት ነው። ተከታትሎ ነው እንዲመቁጠሪያ ክሮ ሲበጠስ ልክ በአንድ ጊዜ ተከታትሎ ሁለት እንደሚሉት እንደዛ ይሆናል ማለት ነው። የእጁጅና መእጁጅ የሚባሉ ህዝቦች ያው ሐዲስ፣ ብዙ አውሷፍ ተደርጎላቸዋል። ቁመታቸው አጫጭሮች፣ ዓይናቸው ትክክኖች፣ ፊቶቻቸው ዲፍልሶች፣ በጣም ብዛት ያላቸው እንደ ጉንዳን የሚፈሉ ነገሮች ናቸው። በአሁኑ ጊዜ ቻይና ነው እየተባለ ነው ያለ ማሰፋው እና ከዓለም ብዛትም አንደኛ እነሱ ናቸው። ይነ ጥቅቅን የሚባለውን ቆመታጫጭር የሚባለው ሁሉ ነገር እነሱ ላይ ነው የሚሶድቀው። ምናልባት እናንድ ንስያንም ጨምር ከኋላ ይታወቅ። እነሱም የዛው አይነት ሸክለ ነው ያላቸው። ስለዚህ እነዚህ እንግዲህ በዙልቀርነይን ጊዜ ዓለምን ከፍሎ ተገድቦባቸው ነበር። የራሳቸው ክልል አላቸው። ሌላውን አለም አሲያውን፣ ሆነ አፍሪካውን፣ ኦሮፓውንም ሆነ አሜሪካን የመውረር ፍላጎት አላቸው ወትሮ ጀመር እና ያን ወረራ ያቆመው ዙልቀርነይን የሚባለው ነው። ሱረቱል ከህፍ ላይ ያሳለፍ ነው ማለት ነው። ዙልቀርነይን የሚባለው በጣም ታላቅ ንጉሥ ነበረ። ላቅም ሰጥቶት ነበር በድንበር ላይ ያሉ ህዝቦች እነዚህ እንዳሉት እኛ ያስፈላጊውን ወጪ እናሟላለን፣ ግን አንተ ባለስልጣንና ኃይል ያለህ እነዚህ ወራሪ የሆኑ ህዝቦች በየጊዜው እየመጡ ይረብሹናል። በመካከላቸው በተራራ የተገደበ ነው አካባቢው። በተራራው መካከል አንድ በር ብቻ አለ፣ እንደዚህ ወደዚህ የሚያሸጋግር ያንን በር ተጠቅመው ነው የሚመጡት አለበለዚያ ዙሪያውን ገደል እነሱ ሀገር ሌላው አለም አይገናኝም ማለት ያንን ከራራ በሩ እንዲዘጉላቸው ጠየቁ ዙልቀርነይንን ዙልቀርነይን ደግሞ እሺ ብሎ ዘጋላቸው ብረትን ግድግዳ አሰርቶ በላዩ ላይ ነሀስ አቅልጦ ዘጋና ከዛ በኋላ ያው መውረር አልቻሉም ማለት ነው አማል ቂያማ ሲሆን ሲደርስ ግን ይሄ ግድብ እንደሚፈርስ ተናግሮ ነበር። ዝቀረኝ ራሱ ይገርም ነገር ነው አለ እንዴት እንዳሳወቀው ይገር እና ይሄ ጌታ የሰጠኝ እውቀት ነው። ያው እስከ ቂያማ ቀን ድረስ ከሆን በኋላ ከመስጠቱ አዋን የባህር በላው ላይ እንደ ተራራ ተፍጨጭረው እንዳይወጡ ነሃስ ነው ንቸራ መውጣት እውቀት አይችሉ እንዳይጎረግሩት ደግሞ ድንጋ አይደለም፣ መፈር አይደለም። የደረቀ ነሐስ መፈርበርም አልቻሉም። በላዩ ላይ መውጣትም አልቻሉ። በዚህ መልክ ቆያላቸው እስከ ተወሰነ ጊዜ ካለ በኋላ هذا رحمة من رب يعلم ጌታ የተሰጠ የዘጋ ነው። እናንተ መዝሉሞች ናቸው። እናንተ የለፋችሁበት ንብረት በየጊዜው እየመጡ እየወረሩና እየዘረፉ ስለሄዱ እኔ ደግሞ አላህ በሰጠኝ ስልጣን እነዚህን ሰዎች መገደብ ስላለብኝ ይኸው ዘግቼላቸዋለሁ አላቸው። በምርቃቱ በዛጃ ዋዱ ረቢ ያል ይሄ ግድብ የሚፈርስበት ጊዜ ይመጣል። ጌታየ ቀጠሮ ይዞለታል እስከ ቂያማ ቀን ዋዜማ ድረስ ዝጋላቸው፣ ከዛ በኋላ አለም ሲፈርስ አብሮ ይፈርሳል ብሎ ነግሮኛል። ቻለሁ ደካ የጠንካራ በብረት ግድግዳና በነሐስ ልስን የተሰራ ጠንካራ ግድብ ቢሆንም የዓለም ነውጥ ሲመጣ መፈራረሱ አይቀርም። እስከዛ ድረስ ግን ምንም ችግር የለባቸውም ብሎ ነው ያስረከባቸው። ማለት ወካነ ወዕዱ ረቢ ሐቃ ነው። አንድ ነገር እዚ ጊዜ ድረስ አኖረዋለሁ፣ ከዛ በኋላ ይፈርሳል ካለ መፍረሱ አይቀርም። ከዛ ዘመናት እንግዲህ ያንን ኬላ ማለፍ አቅቷቸው ሲጨረጨሩ ቆይተዋል። አክረት ዘመን ላይ ሲሆን እነሱም ያው ለመሸንቆር እየጣሩ ነው። እስካሁን ድረስ ግን በቂ ቀዳዳ ሊወጣላቸው አልቻለም። መጨረሻ ላይ ግን ከፈትላቸዋል። ሲከፈትላቸው ተረክና ባዕዶም የሙጁ ፊባት ልክ እንደ ጉንዳን ናቸው። ወይም እንደ ግድቡ እንደፈረሰ ባህር ማለት ነው አንዱ በአንዱ ላይ እየተተራመሱ እየተተለተሉ አለምን ይወራሉ ማለት ነው። ከዚያ ወኑ ፊከፊ ሱር ይህ አንድ እንግዲህ ምልክት ስለነበረ እነሱ ያው ሌላውን አለም የበለጸገውን ሁሉ አለም ተቆጣጥረው በበላይ ሆነው ሊኖሩ ነበረ ያሰቡት፣ ግን የዓለም ፍጻሜ ነው አላወቁም። ልክ እነሱ ያን ግድብ ሰብረው ወደ አለም በሚሰራጭበት ጊዜ ምስራፊል ለሞነፋ ይባላል ማለት ነው አለም እንዲፈርስ ይደረግ፣ እነሱም ያልቃሉ። በጀማናውም ጀማ ከሜል ፍጥረታትን በሙሉ ከየወደቁበት ተመጨረሻ ድረስ ያሉትን ከመቃብር አውጥተን እንሰበስባቸዋለን፣ ለፍርድ እናቀርባቸዋለን የሚለው ቀጠሮ እስከሚደርስ ድረስ ነበረ። ለዚ አትላይዳ ፍትያቶች መጅ ወሁምን ኩዴሃደብያ ሲሉ የእጁጅና መእጁጆች ግድቡ ሲከፈትላቸው ከየኮረብታው ልክ እንደ ኃይለኛ ጎርፍ እየተተለተሉ ሌላውን አለም ለመውረር ይወርዳሉ ማለት ነው። ያ እንግዲህ ትልቅ ተራራ፣ በዚህም ተራራ ጫፍ ሰማይ የነካ የመሰለ ተራራ በዚህም አለ። በማካከል ክፍት ቦታውን እሳቸው ዘግተው ነው ያዝጉ ሲነሳ፣ ልክ ከዛ በዳገቱ ላይ ወጥተው እንደገና ቆልቁለው ሲወርዱ የማዕበል ጎርፍ የሚወርድ ይመስላል። ይዛት ማለት ከጥለቀ ልቁታል አካባቢውን በሙሉ ከዛ በኋላ ግን ብዙ ዓላማቸው ሳይሰካላቸው እንደገና የቅያማ ቀን አዋጅ ደግሞ ይመጣል። እዛው ላይ ተደርቦ ማለት ነው ምን ኩሊ ሀደብ እየንስልማን ኩሊ ሙርተፊን ወች ይወጅባል ጋራ ተተራራዎች ላይ እየተንደረደሩ በየ ሀገሩ ያሉትን ከተሞች ለመውረት ለመውረር ሲያሰፈስፉ ያኔ ዓለም ፍጻሜ ላይ ትደርስና ይፈራረሳል የሚለው ማለት ወቅት ረበር ዋጁ ልሀቅ እና ይሄ አይቀሬ የሆነ የተረጋገጠ ፈጠሮ ተቃርቧል። አላላ ተረበት ሰዓት እንዳለው በሌላው ቦታ ይሄ አሁን ካለፈው የዱኒያ የሚያ አኳያ ሲታይ ይህ ክስተት የሚመጣበት ጊዜ ቅርብ ነው። ዙሩ ቃያጋችሁ እንዳታውጡ ማለት ነው። ነሁ ረው ነው በኤደን ሆነራሁ ቀሪባ እንዳለው የዓለም ፍጻሜ ተቃርቧል። አሁን እንዲሆን ግን የተወሰነ ጊዜ ሊኖር ይችላል። ምክንያትቱ ተፈጠረች አንስቶ እስከ አሁን ድረስ ያለፈው ዘመን በጣም ረዥም ነው። ወደፊት ግን የቀራት እድሜ ካለፈው እድሜዋ ጋራ ሲነጻጸር ትንሽ ናት። ከመሆኑም ጋር አሁንም ይሄ ወቅተ ተባለ በኋላ ይኸው ሺ አራት መቶ ዓመታት እያለፈ ነው። ይህ ሁሉ ዘመን እያለ እንደተቃረበ ይላል ይላል ወይና የውመን እንደረቢከ ከአልፊ ሰነት የሚማተውዱን ይላል ስሌት አጠቃቀም ላይ እንለያያለን። እናንተ እናኛ አላ እናንተ ትንሹን ነገር ታጋኑነት አላችሁ፣ ወይም ደግሞ ትልቁን ነገር እንደቀላል ታውታላችሁ። እኔ የምለው እና የሆነ እንደረቢበ ከአልክ ስነት ማተወዱ እናንተ በሺህ ዓመት የምትቆጥሩትን የዘመን እርቀት እኔ እንዳንድ ቀን ነው የምቆጥረው ይላል ቻ ስለዚህ ይሄ ቃል ተተነገረ በኋላ ቂያማ ሊደርስ አለም ሊፈርስ ተቃርቧል ተብሎ ታበቃ እስካሁን ለምን አልፈረሰ የሚለው ጥያቄ የአስተሳሰብ ደረጃ ነው የቆየ መሰላችሁ። እ ቅርብ መሆኑ አሁን የማይካሪም ቅርብ ነው አላ ስማ በዚህ አንድ ሺህ ዓመት እንደ አንድ ቀን ከሆነ በአላ ስቤት እስካሁን ድረስ ሁለት ቀን እንኳ አልሞላም ማለት ነው። እንኳን ሁለት ቀን አንድ ቀን ተኩልም አልሞላም። የሚሟላው መቼ ነው? አንድ ቀን ተኩል ሺ አምስት መቶ አመት ሲያልፍ ነው። አሁን ገና አርባ ላይ ነው ያለ፣ አንድ ሺህ አራት መቶ ላይ ነው ያለ። አራት መቶ አርባ ገና ይቀረናል። አንድ አስራ ሁለት አመት ነው ምናምን ሲጨመር ግማሽ ይመጣል ማለት ነው። አንድ ቀን ተኩልም ሳይሞላ ቀረሳ ይባላል። እንደ ነገር ሰሞኑን ይከሰታል ከተባለ፣ ያ ሰሞኑን የሚባለው ሁለት ቀን ነው ሶስት ቀን ነው እየተባለ ይቆጠራል። እናንተ ይህን ያህል አመታት አልፎ ጫማ ተቃርቧል ብሎ ሲያበቃ ይኸው ሺህ አምስት አራት መቶ መት አይደለም አደለም ብላችሁ ይህንን እንደ መጠራጠር እንዳጠቀሙበት። እኔ አንድ ሺህ ዓመትን እንደ አንድ ቀን ነው እኔ ሂሳብ መወስድ እናንተ ደግሞ ያው ቀን የሚባለውን የምታውቁት አስራ ሁለት ሰዓት ያችን ታለቀች አንድ ቀን ትሏታላቸው የሁለታችን ቀን ሂሳብ ላይ ይለያያል አላላ ስ ስለዚህ መቼ ነው ያ የሚደርሰው ቢያንስ ሁለት ሺህ ዓመት ስንሞላ ሁለት ቀን ይሞላል ማለት ነው ስለዚህ ሁለት ቀን እንኳን እንግዲህ ታትቆዩ ይመጣል፣ ሰሞኑን ተብሎ ሲያበቃ ቀረ ማለት ይቻላል። ሁለት ቀን እንኳ ሳይሞላ ገና ይቀረናል ማለት ነው። አሁንም እንግዲህ ምናልባት ያው ስለደበቃት መቼ እንደምትመጣ ሊነግር አይፈልግም። በቃ ጠብቅ፣ አሁንም ጥቂት ቀርቷል እያለ ይቀጥላል ማለት ነው። እነ ንደረብቀ ከአልፊ ሰነትም የማታወጁ ወቅት ረበልዋዱ ለሀቅ ማይ አይቀሬው ተረጋገጠው ቀጠሮ ተቀርቧል። አሁንም ቢሆን አሁንም በእኔ ሂሳብ ቅርብ ነው ብዬ ነው የምናገረው። እናንተ የምታረቁት ከሆነ የራሳችሁ ጉዳይ ማለት ነው። ያ ቀን ሲመጣ ግን ምን ይሆናል? ምን ይዞ ይመጣል ነው ዋናው ጥያቄ። ዘገዬ ፈጠነ የሚለውን ተውትና ያ የዓለም መፍረስ በሚከሰትበት ጊዜ ምን ይበቃናል በሚለው ላይ ብትነጋገሩና ብታስቡ ይሻላቸዋል። ፈይዳ ታችግ የቀጠሮ ዕለት ደርሳ አለም በሚፈረካከስ እና በሚከሳከስበት ጊዜ በኢዳሄ ሻኪሶቱን አብሷሩለዚነከፈሩ ዛሬ በኮፍር ላይ ያሉ በክደት ላይ ያሉ ሰዎች በድንጋጤ አይናቸው ይፈጣል እንዲሰው አስደንጋጭ ነገር ሲከሰት ድንግጥል እና አይኑ መርገብገቡንትቶ ድርቅ ይላል እንዳለ ይረሳዋል አይኑን መክደት መክፈቱን ማለት ነው እንደዛ አይን የሚያስፈጥጥ ክስተት ነው ማለት ነው። ከዛ ምን ይላሉ? ያ ወይለና ያ ሃላከና ወደ ማረና ጥፋታችን ውድመታችን ማለት ይጀምራል። ላተድዑ ሊዮመት ቡረን ዋሂዳ ወዱ ቡረን ክትራ እንዳለው እና ወይ ጥፋታችን ብሎ ራሱን እርገም ይጀምራል ማለት ነው። ቀድኩና ፊ ቀፍለት ምን ሀዛ እኛ ይሄ ነገር ይመጣል ብለው መላው ነብያቶች ሲነግሩ ነበረ እኛ ግን አለመታደል ሆንና ይህን ነገር በችላታ ስናልፈው ነበረ አሁን የተባለው ነገር ደረሰ ተከሰተ ማለት ነው ብሎ አይኑ ደርቆ በድንጋጤ ያዋይለና የሚለው ዜማ ጥብቅ ጭንቅላቱ ዙሯል እንደ መዝሙር ያደርገዋል ዝም ብሎ ያዋይለና ያዋይለና ሌላ ቋንቋ የለም ማለት እንደዛ የምትሆኑበት እለት ነው የሚመጣላቸው በልኩና ዛሊሚን ይልቁንም እኛ ቀፍላ ብቻ ሳይሆን የለየልን ዛሊሞች ነበር ብለው ራሳቸውን ይወቅሳሉ። ግንጅብ ተሄደውሻቸው የተውባ ጊዜ አይደለም እና ወላተ ህነ መናስ እንዳለው የኒዳማው ጊዜም አልፏል። በህይወት በጤንነት ኖርማል እያሉ ይህ ቢሆን ኑሮ ተውባ ይሆንላቸው ነበር። አሁን ግን ነገሩ ካለቀ በኋላ ዓለም ተፈራረሰ በኋላ ወሎኝ፣ ወይገድኝ፣ ወይ ጥፋት የት ልግባ ብለህ ብትዋትት ምንም ዋጋ የለው። ዛሊምነትህንም እቲራፍ ብታረቅ አሁን የእቲራፍ የተውባ ጊዜም አይደለም ማለት ነው። ይህንን አውቃችሁ ተወዲሁ ለዛ ቀን መዘጋጀቱ እንጂ መቼ ይመጣል የሚለውን ጥያቄ እናንተን አይመለከታችሁም። በምፈልግበት ሰዓት አመጣዋለሁ ቀጠሮው እናንተ ግን ያለባችሁ ነገሩ ከእጃችሁ ሳይወጣና ከዘላለም ኪሳራና ጽስ ሳትገለጡ በፊት አሁኑ አቋማችሁን ብታስተካክሉና ስልታችሁን ብታርሙ ይሻላችኋል። ዘላይ ትኩረት አድርጉ በላቸው። ይ እናቁም ወማታቡዱነ ምንዱንላ እናንተና ከአላህ ሌላ የምታማልኳቸው የምታጋሯቸው ነገሮች ምንላ አውሳኒ ወላስና መርእያ ወይር መሪ ኢንዱንላ ምን ገይሪላህ ከአላህ በስተቀር የምታመልኳቸው ነገሮች ሐሰቡ ጀሃነም ወቆዱ ጀሃነም የጀሃነም ማገዶዎች ናቸው ናቸሁ ይናውቃችሁ በት እዚህ በኩፍርና በሽርካችሁ ላይ እንቀጥላለን ካላችሁ፣ ከወድሁልእንገራችሁ ፍንታችሁ ምን እንደሚሆን እናንተም የውሸት አማልክቶቻችሁም ሃይዋናት የሚሆኑ ጀማዳት ሁሉም ተሰባስቦ እንድትገዙት ወዶ ፈቅዶ ከሆነ እንኳን አንተን ሊያዲነ እሱም አንተው ጋር ተተልትሎ ነው ጃሃንም ማገደው አንቱም ለሃ ዋር ነው። ሁላችሁም ገዥም ተገዥም ተያይዞ ወደ ጃሃንም ሸለቆ ነው የሚወርደው። ይህን አውቃችሁ ግቡበት በላቸው ይላል ማለት ነው። ለውካነ ሃኡላይ አሊሃ እነዚህ አስናሞቻችሁና አውታኖቻችሁ እናንተ እንደምትሉት አምላኮች ቢሆኑ ኑሮ ማወረዱሀ እናንተ ጋራ ጃሃንም ወረድ ባልተገባችሁ ነበረ። አምላኩ እንዲ ጃሃንም ይወረድ። ለዚህ ያነ ውሸት ላይ እድሜያችሁን በሙሉ በውሸት ያሳለፋችሁ መሆኑ በአይናችሁ ታወታላችሁ። እናንተ እነሱ ሀኡላኢ ሹፋውን አንደላ የሚቀርቡና የለላ ዙልፋ እያላችሁ ስትመኩባቸው የነበሩት አምላክ ተብዬዎች እናንተው ጋር ተጣምረው ጀሃነም እንዲቆሰቆሱ ይደረጋሉ። ያኔ ታዲያ እናንተው ጋር እናንተ ያድኑን አሉላችሁ ተስፋ ስትሉባቸው እናንተ ጋር ጀሃነም የሚወርዱ ከሆነ አምላክ አለመሆናቸውን የዛ ጊዜ መቶ መቶ ትረዳላችሁ ማለት ነው። ግን ምን ዋጋ አለው? ጸጸት ነው እንጂ መዳን አይቻልም። ኩሉም ፊሃ ማ ወረዱሃ እናንተ ጋራ ተጣምረው አምላክ ተብየዎቹ ጀሀነም መውረድ አይችሉም ነበር። ወኩሉም ፊሃ ኻሊዱን መውረድ ብቻ ሳይሆን ደግሞ ቀምሶ ተቋርሶ እንዲሰሞን መመለስም አይደለም። በዛው በጀሀነም አዘቅት ውስጥ ስትማቀቁ ትኖራላችሁ፣ እናንተም አምላኮቻችሁ ብለህ ነገራቸው። ይላ ለሁም ፊሃ ዘፊር ለዛ አቢዱም ማጉድም ተያይዘው ጀሀነም አዘቅት ውስጥ የገቡና ይጮሃሉ ሁልጊዜው ቃጠሎ ሲለቀቅባቸው ባላቅማቸው ሁሉ ያላዝናሉ ይጮሃሉ ማለት ይጮውም ይደርስላቸው የለም ዋጋ አለው ሁም ፊሃ ላይስማን ላይስማዑን ሰውተ ሙሬት ይጮውም አይዞ ደርሼልሃለሁ የሚል ድጋፍ ሰጭ እሳት አደጋ ይመጣል ተብሎ አይታሰብም ማንም ብትጮህ ያው ጩኸት በከንቱ ነው ማለት ነው። ትጮሃለህ፣ ትሰቃያለህ፣ ትሰቃያለህ፣ ትሰቃያለህ አይዞ ባይ ምላሽ ሰጭ ለማለት ላይስማው ላይስማውን፣ ሁሉም ሊቀራ ይችላል። ላይስማውን ጥሪያቸው ተሰሚነት የለውም። ምክንያቱም ያው ኃይላቸው ተዘግቷልና የጀሃነም ሰለባዎች ናቸው። ወይም ደግሞ እናንተ እንደምትሉት አምላኮቻችሁም ሆነ ማንኛውም ሀይል መጥቶ አይዟችሁም ልርዳችሁ የሚል ሰው አትሰሙም በላቸው ማለት ይህ እንግዲህ የደረቆችና የትዕቢተኞች ጣፈንታ ፍጻሜ ነው አማኞች እና ቀናኤዎች ስ ምን ይሆናሉ ታል እነለዚነ ሰበቀት ለሁም ሚነል ሑስና እነዚያ ደግሞ ከኛ መልካም እድል የቀደመላቸው አውቅኖች ናቸው። የአላህ ሪሳላ ሲደርሳቸው ተቀብለው የተያዘዛቸውን ሰጥተው የከለከላቸውን ተከልክለው በነብዮች ፈለግ የተመሩ የሆኑት ደግሞ አላህ መልካም እድል ቀድሞውኑ ወስኖላቸዋልና ሙላኢካና ሙባአዱ እነሱ በዛ ዕለት ከጀሃነም የራቁ ናቸው።